ሰላም ሰላም እንዴት አደራችሁ? የተከበራችሁ ተመልካቻችን፣ ለዛሬ ጠዋት ይዘንላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። ለቻናላችሁን አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ነው የምንጠይቀው። በቀጥታ ወደ መረጃዎች ነው የምናልፈው። በዛሬ ስፖርት መረጃዎቻችን ሁለት አበይት ጉዳዮችን ነው ወደ እናንተ የምናደርሰው። የኢትዮጵያ ፕሪሚየር ሊግ ዛሬና ነገ ሁለት ወሳኝ ጨዋታዎች ይደረጋሉ። በእነዚህ ጨዋታዎች እንግዲህ በቀጣይ ዓመት ወደ አንደኛ ሊግ የሚወርደው ቡድን የሚወሰኑበት ነው የሚሆነው። ስለዚህ ዛሬና ነገ በሚደረጉ ጨዋታዎች እንግዲህ ቀጣይ ዓመት ወደ ሻምፒዮን ወደ አንደኛ ሊግ የሚወርደው ቡድን ማን ይሆናል የሚለው የሚወሰነው ነው የሚሆነው። ስለዚህ የሚጠበቁ ጨዋታዎች የሚደረጉ ነው የሚሆነው። በአለም ክለቦች ዋንጫም የምድብ መጨረሻ ጨዋታዎች ትናንትና ጀምረዋል። ወደ ጥሎ ማለፍ ያለፉት ቡድኖች እንግዲህ እየታወቁ ነው። በጥሎ ማለፍ ማን ከማን እንደሚገኝ እንግዲህ አስቀድሞ ምድቡ ይፋ ሆነዋል። ስለዚህ በእነሱን መረጃዎች ወደ እናንተ የምናደርስ ነው። አሁንም በድጋሜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ነው የምንጠይቀው። ወደ መረጃዎቹ፣ በኢትዮጵያ ፕሪምር ሊግ ዛሬ ሁለት ወሳኝ ጨዋታዎች ይደረጋሉ። ሀዋሳ ከተማ ከአዳማ ከተማ ዘጠኝ ሰዓት ፋሲል ከተማ ከተማ ከሲዳማ ቡና 12 ሰዓት ጨዋታቸውን የሚያደርጉ ነው የሚሆነው። እንዲሁም ነገ ባህር ዳር ከተማ ከወልዋሎ አድግራት ዩኒቨርሲቲ እንዲሁም መቐለ ሰብዓ እንደርታ ከኢትዮ ኤሌክትሪክ ጨዋታቸውን የሚያደርጉ ነው የሚሆኑ። በዚህ እንግዲህ የመጨረሻ ጨዋታ ከመሆኑ አንጻር እንግዲህ የደረጃ ሰንጠረኞ ስንመለከት ወልዋሎ ዩኒቨርሲቲ ዓድግራትና ሽሬ እንዳስላሴ አስቀድሞ መውረዳቸውን ይታወቃል። ቀጥለው የሚወርዱ ሁለት ቡድኖች እንግዲህ በዛሬ ጨዋታ የሚታወቁ ነው የሚሆኑ፣ በዛሬና በነገ ጨዋታዎች ማለት ነው። ኢትዮ ኤሌክትሪክ በአርባ ነጥብ አስራ አራተኛ ደረጃ ይገኛል። መቀለ ሰብ አንደርታ በተመሳሳይ 41 ነጥብ 15ኛ ደረጃ ይገኛል። አዳማ ከተማ በ39 ነጥብ 1 16ኛ ደረጃ ላይ ነው የሚገኘው። ስለዚህ የሚወርዱት ሁለት ቡድኖች እንግዲህ ዛሬና ነገ የሚለዩ ነው የሚሆነው። ኢትዮ ኤሌክትሪክ እንግዲህ ከመቀለ ሰብ አንደርታ በተመሳሳይ 41 ነጥብ ነው ያላቸው። ሁለቱም ቡድኖች ነገ ጨዋታቸውን ያደርጋሉ 12 ሰዓት። ስለዚህ ከነዚህ ሁለት ቡድኖች እንግዲህ ማን ያሸንፋል የሚለውን አብረን የምንመለከተው ሆነው የሚሸነፈው ቡድን በቀጥታ ወደ አንደኛ ሊግ የሚወርድ ነው የሚሆነው። እንዲሁም አዳማ ከተማ ዛሬ ከሐዋሳ ከተማ ጨዋታውን እያደርጋል በ ሰላሳ ዘጠኝ ነጥብ አስራ ስድስተኛ ደረጃ ላይ ነው የሚገኘው ዛሬ የሚሸነፍ ከሆነ እንዲሁም መውረዱን የሚያረጋግጥ ነው የሚሆነው ማለት ነው። ሌላ ወደ ዓለም ክለቦች ዋንጫ መረጃዎች ስናልፍ እንግዲህ የምድብ ሶስተኛ ጨዋታዎች ትናንት ጀምረዋል። የመጨረሻ ጨዋታዎች መሆናቸው ነው። የምድብ እንግዲህ በምድብ ቢ ሲያትል ሳውንደርስ ከፓርሴን ጀርመን ጋር ያደረጉ ጨዋታ ፓርሴን ጀርመን ሁለት ለዜሮ በሆነ ውጤት ነው ማሸነፍ የቻለው ከቫራሽ ኬሊያ እንዲሁም ሀኪሚ ናቸው፣ ሁለቱም የፓርሴን ጀርመን ግቦች ማስቆጠር የቻሉ ሌላኛው አትሌቲኮ ማድሪድ ከቦታ ፎጎ ጋር ያደረጉት ጨዋታ አትሌቲኮ ማድሪድ አንድ ለዜሮ ማሸነፍ ችለዋል። ነገር ግን አትሌቲኮ ማድሪድ ከምድቡን መሰናበት ችለዋል። እንግዲህ አስራ ስድስቱን ሳይቀላቀል ቀርተዋል ማለት ነው። የምድቡን እንግዲህ ደረጃ ሰንጠረዥ ስንመለከት ፓሪሴን ጀርመን በስድስት ነጥብ በአምስት ንጹህ የግብ ክፍያ እንግዲህ አንደኛ ነው የሚሆነው። ቦታ ፎጎ በስድስት ነጥብ አንድ የግብ ክፍያ ሁለተኛ፣ አትሌቲኮ ማድሪድ በተማሳይ ስድስት ነጥብ አንድ የግብ እዳ ሶስተኛ፣ እንዲሁም ሲያትል ሳውንደርስ በዜሮ ነጥብ አምስት የግብ እዳ እንግዲህ አራተኛ ደረጃ ላይ ነው የሚገኘው። ስለዚህ ፓሪሴን ጀርመንና ቦታ ፎጎ ከምድቡ ወደ 16 መቀላቀላቸውን ሲያረጋግጡ አትሌቲኮ ማድሪድና ሲያትል ሳውንደርስ ከውድድሩን መሰናበታቸውን እንግዲህ ታውቋል ማለት ነው። በምድብ ኤ ስንመለከት ፓልሜራስ ከ ኢንተርሚያሚ ጋ ያደረጉት ጨዋታ እንግዲህ ሁለት ለሁለት በሆነ አቻ ውጤት ነው እየተጠናቀቀው ታዲዮ አለንዳ እንዲሁም ሉዊስ ሱዋሬዝ ለኢንተር ሚያሜ እንግዲህ ሁለት ለባዶ እንዲመራ አድርገውት ነበር። ነገር ግን ፓውሊኖና ማውሪሲዮ በኋላ ባስቆጠሯቸው ሁለት ግቦች ፓልሜራስ ሁለት አቻ እንግዲህ ጨዋታውን እንዲጠናቀቅ ማድረግ ችለዋል ማለት ነው። ሌላኛው በዚህ ምድብ የተደረገው ጨዋታ የፖርቱጋሉ ፖርቶ ከግብፁ አልአህሊ ጋር ያደረጉት ጨዋታ ነበር። ይህ ጨዋታም አስገራሚ በሆነ መልኩ አራት ለአራት በሆነ አቻ ውጤት ነው የተጠናቀቁ፣ ስምንት ግቦችን ማስተናገድ ችለዋል ወሳም አቡ አሊ ለአልሀሊ ሶስት ግቦችን በማስቆጠር ከጃማል ሙዚላ ቀጥሎ ሁለተኛው ሶስት ግብ በማስቆጠር ሀትሪክ የሰራ ተጫዋች ሆኗል። በዚህ የዓለም ክለቦች ዋንጫ መሐመድ አልቤን ሮሞዲ ደሞ አራተኛዋን የአልሃሊ ግብ ማስቆጠር ችሏል። ሮድሪጎ ሞራ፣ ዊሊያም ጎሜዝ እንዲሁም ሳሙና አፔፔ አራቱም የፖርቶ ግቦችን ማስቆጠር ችሏል። በዚህ ምድብ እንግዲህ እነዚህ ሁለት ቡድኖች አልሃሊ እንዲሁም ፖርቶ ተያይዘው ከምድቡ ሲሰናበቱ፣ ፓልሜራስ እንዲሁም ሚያሜ ወደ ጥሎ ማለፋቸውን ማረጋገጥ ይችለዋል ማለት ነው። ስለዚህ በ16 በጥሎ ማለፉ ኢንተር ሚያሜ ከፓሪሴን ጀርመን፣ እንዲሁም ቦታ ፎጎ ከፓልሜራስ የሚገናኙ ነው የሚሆነው። ወደ ዛሬ መረጃዎች ስናልፍ ወደ ዛሬ ጨዋታዎች ስናልፍ የዛሬ ጨዋታዎች እንግዲህ በምድብ ሲ አኩላንድ ሲቲ ከቦካጁኔርስ ቤኔፊካ ቤኔፊካ ከባየር ሚኒክ ማታ አራት ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። እንደሚታወቀው ከዚህ ቡድን የጀርመኑ ታላቅ ክለብ ባየር ሚኒክ ወደ ቀጣይ ዙር ማለፉን ያረጋገጠ ቡድን እንደሆነ ይታወቃል። ቤኔፊካ በአራት ነጥብ ይከተላል። ቦካጁኔርስ አንድ ነጥብ አለው። እንዲሁም አኩላንድ ሲቲ በዜሮ ነጥብ ከምድቡ መሰናበቱ እንግዲህ አረጋግጠዋል። ስለዚህ ዛሬ ባየር ሚኒክ ሁለተኛው ጋር ከሚገኘው ቤኔፊካ ቦካ ጁኒርስ ከኦክላንድ ሲቲ ጨዋታቸውን የሚያደርጉ ነው የውም ይሄ ነው። ቦካ ጁኒርስ እንግዲህ በኦክላንድ ሲቲን በሰፊ የግብ ልዩነት የሚያሸንፍ ከሆነ እንዲሁም ባየር ሚኒክ ቤኔፊካን እንግዲህ የሚያሸንፍ ከሆነ ቦካ ጁኒርስ ወደ ቀጣይ ዙር የሚያልፍበት እድል ይኖራል። ነገር ግን ይህ እድል ጠባው ነው። ቤኔፊካ እንግዲህ ስድስት የግብ ክፍያን ያለው ቦካ ጁኒርስ አንድ የግብ እዳለው፣ ስለዚህ ቦካ ጁኒርስ በጠባብ ውጤት የሚያሸንፍ ከሆነ ከምድቡ፣ እንዲሁም በግብ ክፍያ ተበልጦ የሚሰናበትበት እድል ከፍተኛ ነው ማለት ነው። በምድብ ዲን ስንመለከት ሎስ አንጀለስ ከፍላሚንጎ ቱኒዝ ቸልሲ ጋር የሚያደርጓቸው ጨዋታዎች አስር ሰዓት ሌሊት ይደረጋሉ። ፍላሚንጎ በስድስት ነጥብ እንግዲህ ጥሎ ማለፍ መቀላቀሉን አረጋግጠዋል። በሶስት ነጥብ ሁለተኛ ደረጃ ላይ የሚገኙት ኤስቱኒዝ እና ቸልሲ እርስ በርስ ዛሬ የሚያደርጉት ጨዋታ ይጠበቃል። ሁለቱም ቡድኖች እንግዲህ ከሁለቱም ቡድኖች የሚያሸንፍ ወደ ቀጣይ ዙር የሚቀላቀል ነው የሚሆነው። ስለዚህ እነዚህ ጨዋታዎች እጅግ የሚጠበቁ ጨዋታዎች ናቸው።